ውድ ቤተሰቦቻችን ደህና ናቸው ወይ? አለን። እኛ እግዚአብሔር ይመስገን። ዛሬ እንግዲህ እራት ቆንጆ ፒዛ ልሰራለት ነው ለታዴ። ያሉኝ ግብዓቶች ጥቅል ጎመን አለ፣ ካሮት አለኝ፣ ሽንኩርት አለ። እዚህ ጋር ሽንኩርት አርጌ አለሁኝ። ዘይት አርጌ እጨማምራችኋለሁኝ። ይሄ በኋላ ጠል ለሚደረግ ቲማቲም ነው። ሳቦ ካልቀረጹላችሁ በጣም ይቅርታ ስላልተመቸኝ ነው። ይሄ እንደምታዩትኝ ሊጣችን ኩፍ ብላለች ኩፍ ብሏል ይጡ እዳምጠዋለሁ ማለት ነው ቲማቲም እዚህ ጋር ፈጭቼ ከዛ በኋላ በርበሬ ጨምርበታለሁ እዚህ አብረን እናያለን መጀመሪያ ልዳምጣቸው ልዳምጠው ነው እዚህ ጋር እንግዲህ ትሪ ላይ ነው ትሪዬን ዘይት ቀበዋለሁ እንዳይይዝብኝ ዘይት መዳመጫ ዘይቱን ይሄው እንዳይዝብኝ። እችን እንግዲህ መዳመጫ የለኝም እንግዲህ ምንም ላረግ አልችልም። በዚህ ነው የምጠምጠው። ታዴ እንደሚወደው ምንም ጥርጥር የለኝም። ለመጀመሪያ ጊዜ ነው ፒዛ የሰራሁት። በደንብ ከመሰለ በርበሬ እጨምራለሁ። ፒዛችን እንሰራለን ማለት ነው።

በስተመጨረሻ እንደዚህ ቆንጆ ጣፋጭ ፒዛ ነው የሰራ ነው እና እንደምታዩትኝ ሙሉ ለሙሉ አልቋን። ሰላም በጣም ነው የተመቻትኝ። ታዴም እንደዚሁ በደንብ ነው የተመቸው እና ቀድሞ ነበር እንዳውም በጣም ርቦ ስለነበር በቃ ብላ ምናምን ብዬው አድሞ ነበር በጣም ብዙ የበላው እና ቤተሰቦቼ በጣም ወዶታል። እንግዲህ አንዳንዴ እንደዚህ ሰርፕራይዝ አረገዋለሁኝ ቆንጆ ምግብ እየሰራሁኝ እና ቤተሰቦቼ ይህ ቪዲዮ ግን እያያችሁ ላይክ ያላረጋችሁ ካላችሁ ቪዲዮ ላይክ እያረጋችሁ ሌሎች ተደራሽ እንዲሆን ደግሞ ሼር እያረጋችሁልን ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቻችን እንግዲህ ቻናላችን ደግሞ ሰሞኑን ትንሽ ቀዝቀዝ ብሏል። እስኪ በደንብ ላይክ ማረጋችሁን አትርሱ። ውድ ቤተሰቦቼ ላይክ የምታደረጓላችሁ ከልብ ነው ማመሰግነው። በስተ መጨረሻ በጣም ቆንጆ ነበረ። ከዛ ደግሞ በደንብ እየተጫወትን አመሸነ። ከስራ መጥቼ ነው ሁሉ የሰራሁት አይታችሁ ከሆነ ማማን ደግሞ አይታችኋት ከሆነ መጀመሪያ ስመጣ የነበረውን ከስራ አቀባበሏን እያያችሁ ነው። በምትሆን በቃ ሪያክሽኗን ለእናንተ ለማሳየት ሞክረናል። ግን ዛሬ በደንብ ሪያክሽኗ ያን ያክል አይደለም። እስኪ ሌላ ጊዜ ደግሞ ሪያክሽኗን በደንብ እናሳያችኋለን ቤተሰቦቻችን። ራሱ በቃ በጣም ቆንጆ ምግብ እንደሆነና ሁሌ እንዲ ቢሰራ ራሱ አሪፍ እንደሆነ ነበር የነገረችኝ። እንግዲህ ታዴም በጣም ነው የወደደው በጣም ማለት ነውና ሁልጊዜ የሚበላ ምግብ ሳይሆን አልፎ አልፎ የሚበላ ምግብ ነው። ምክንያቱም የሆነ ከእንጀራ ስንወጣ ትንሽ ከብደናል። እኛ ሁላችንም እንጀራ ነው በጣም የምንወደውና ከዛ ውጭ ብዙ ጊዜ ሳር ተናናቅም ግን ዛሬ ደግሞ ለየት አድርገን ብንሰራ አሪፍ ነው፣ ለማቀያየር ያክል ብለን ነው። ታዴም በጣም ወዶታል። አልፎ አልፎ እንደዚህ ቢቀያየር ብለን አሰብን እና በደንብ እየተጫዋወትን በደንብ ነበር የበላ ነው። በጣም አሪፍ ነበረ። ማማንም ከዚህ በፊት ቪዲዮን የሰራንላችሁ ከዚህ ቪዲዮ በፊት የለቀቅነውን ቪዲዮ አይታችሁት ከሆነ ማማን ፊቷን እናሳያት ብለናል። አሁን ወሬ ጀምራለች እንግዲህ ወሬ ያምናለች እና እሱን እንግዲህ አስገብተናታል ናት እንጂ ይሄ ቤቱን ቀውጢ ነበር የምታደርገው ልጅ ግን እንዴት ደስ ይላል። በረከት እውነት በቃ እሷ ስትኖር ቤቱ እንዴት ደስ እንደሚል በቃ ጩኸት ምን አለ። አሁን ጸጥታ ሰፍኗል። እኛ ብቻ ነን እየተጫወትን ያለ ነው እንጂ ጸጥ ያለ ነው የሆነው። እና ልጅ ሲኖር ለካ ቤቱ ሚደምቃን ያምራል። እና በጣም ደስ የሚል ነገር ነው። ልጅ ለሌላችሁ እግዚአብሔር ልጅ ስጣችሁ የምላችሁ እኔ ትልቁ ምርቃን ይሄ ነው የሚመስለኝ። እኔ እንደውም ከገንዘብ ከሁሉ ነገር ልጅ ነው የሚመስለው። ለምን ማማ ከመጣች ያለውን በረከታይቸዋለሁ እንደገና ደግሞ ያለውን ደስታ ይቸዋለሁ። እስካሁን ድረስ እናቶቻችን በእኛ እንዴት እንደሚደሰቱ እኔ ራሴ ደስታውን አይቸዋለሁኝ እና በጣም ደስ የሚል ነገር ነው። በጣም ማለት ነው። እና እሷ ስትኖር ሁሉ ነገር እንዴት ደስ እንደሚለን ቤት አይደብረንም። ገና ከሁኑ ፈታ እያደረገችነ ነው። ያሳድግልኝ እና ቤተሰቦቼ፣ ቪዲዮውን እስከ መጨረሻው ስላያችሁት ደግሞ ከልብ አርጌ አመሰግናለሁኝ። እንደ ወደዳችሁት ደግሞ ተስፋ አረጋለሁ። ቪዲዮ እስክንገናኝ ደግሞ ቸርቆዩልኝ